ኤፍራታ ናታንን ለማዳን ስትል ሀፌትን ካገባችሁ ይሄ ድራማ በጣም ነው የሚያስጠላው። በፍጹም ሀፌትን ማግባት የለባትን ብዬ አስባለሁ። በአብዛሀኛ ተመልካችን ግራ ያጋባውን ነገር እንግዲህ ኤፍራታ በጣም የዋህና እንዲሁም ደግሞ ናታንን ስለምትወደውና ስለምታፈቅረው እሱን ለማዳን ስትል ሀፌትን ታገባው ይሆን የሚለው ጥያቄ ፈጥሮባቸዋል። ነገር ግን ደግሞ አሁን ላይ ኤፍራታ ናታንን ልቡን የምትሰብረው ካደረገው ወንጀል ይልቅ ሀፌትን ካገባች ብቻ ነው። ሀፌት ማለት እንግዲህ አባቱን በሽተኛ አድርጓል። ቤታቸውን፣ ንብረታቸውን ሁሉ ነገር ባዶ አስቀርቶታል። ያም አልበቃው ብሎ ደግሞ የቁም ስቃዩን ሲያሰቃየው የነበረ ሰውዬ ጭራሽ ደግሞ አሁን ላይ የሚወዳት የሚያፈቅራትን ፍቅረኛውን ካገባ የዛኔ ናታን ከባድ ችግር ውስጥ ነው የሚገባው እና እኔ ሀፌትን ካገባችው ኤፍራታ ይሄ ድራማ በጣም ነው የሚያስጠላው ብዬ ነው የማስበው። እንግዲህ እናንተስ ምን ይመስላችኋል? ለእኔ ለቤቴ አዲስ ሲሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። እንግዲህ ሀረግ ድራማ ከቀን ወደ ቀን አጓጊና ልብ አንጠልጣይ እየሆነ መጥቷል። እንግዲህ ባለፈው ክፍል ወደ መጨረሻ አካባቢ ጽወን ለኤፍራታ እናቷ ገነት እንደሆነች በአስራ አንድ አመቷ ተደፍራ እንዲሁም ደግሞ የምታደርግበት ስታጣ በር ላይ አምጥታ እንደ ጣለቻት እየነገረቻት ነበረ። ታዲያ ግን ያንን ገነትን ምን ትላታለች ይሆን ኤፍራታ ብለን እንግዲህ በጉጉት እየጠበቅናት ባለንበት ጽወን ደግሞ መለስ ብላ እረሳሁት፣ እኔ ምንም አላልኩም ብላታለች። ታዲያ ግን ኤፍራታ የሆነ ነገር ብትነቃም ነገር ግን ናታን በዛን በዚህም ብሎ አሳምኗታል ማለት ነው። ታዲያ ሀረግ ድራማ እንግዲህ ክፍል ስልሳ አንድ መጨረሻ ላይ ደግሞ ሀፌት እንደፎከረው እንደዛተው ኤፍራታን ለማግባት በጣም እንደቸኮለ እና እንዲሁም ደግሞ እስከዛሬ ድረስ የሚኖርብለትም ሆነ በዚች ምድር ላይ የሚፈልገውም ሰው እንዳልነበር፣ አሁን ላይ ግን ለኤፍራታ ሲል እየኖረም እንዳለ ለኤፍራታ ደግሞ ደጋግሞ እየነገራት ነበረ። ነገር ግን ሀፌት እውነት ኤፍራታን ቢያገባት የለወጣታል ከዚህ ከሰው በላነት ሴቶችን መሰቃየት፣ መድፈር፣ እንዲሁም ደግሞ የተለያዩ ነገሮች ማድረግ ከዚህ ከዚህ የሚወጣ ይመስላችኋል? ለማንኛውም ግን እንግዲህ ለኤፍራታ ወደድሽም ጠላሽም ታገቢኛለሽ፣ አለበለዚያ ናታን እስር ቤት ይገባል ብሏታል። የኤፍራታ መልስ ምን ይሆን የሚለው በጣም በጉጉት እየጠበቅኩኝ ነው እኔ በግሌ። ነገር ግን እንግዲህ እኔ ኤፍራታ እሺ አትለውም ብዬ ነው የማስበው። እሺ ካለችው ግን በጣም የማዝነው ለናታን ነው። ናታን እውነት በጣም ከባድ ችግር ውስጥ ነው የሚገባው። እንግዲህ ናታን አሁን ላይ ራሱን ምንም የሚያውቀው ነገር የለም። እንግዲህ በማደንዘዣ አደንዝዘው እዛ ሰውዬ ጋር ያንን ነገር እንዲያደርጉ አድርጎት ነበራ። ሀፌት ማለት በጣም ክፉና መርዝ የሆነ ሰውዬ ነው። እንግዲህ ኤፍራታ ምናልባትም ለቢኒያም ብታማክረው የሆነ ዘዴ አያጣም ብዬ አስባለሁ። ለዋንያው ውድ ቤተሰቦች ሀረግ ድራማን እንዴት አያችሁት? ሀረግ ድራማ እጅግ በጣም በቃ ከባድ እየሆነ መጥቷል። ለማንኛውም ሰብስክራይብ፣ ላይክ እያደረጋችሁ ክፍል ስልሳ ሁለት ነገ ማታ ይለቀቃል እና ነገ ምን ይፈጠር ይሆን? ምን ተአምር እናይ ይሆን? የሚለውን ደግሞ አብረን የምናይ ይሆናል።